ይፈለጋል 50 ሚሊዮን ብር አሸናፊ ይፈለጋል። ፊልሙን አይደለም የቆረጠ ተስፋ አይደለም ትኬት 50 ሚሊዮን ብር አሸናፊ ይፈለጋል። ማን አንተ ብለህ ትወጭ ይችላል። አይዞ ነገራችን ላይ የዚህ መዝናኛ ዝግጅት የክብር ስፖንሰር የኢትዮጵያ ብሔራዊ ሎተሪ አገልግሎት ነው። 50 ሚሊዮን ብር ሰምታችኋል፣ ስለሱ ጉዳይ 50 ሚሊዮን ብር ጓጓኝ በጣም መጓጓት ብቻውን ዋጋ የለውም። ቆረጥኩኝ እኮ እቤት ነው። ግን ቢደርስህ ምንድን ነው የምታረገው? ነግሬ አልጨርስኩም። ቆይ ቢደርስህ ማሲንቆ እየመታ ማዝናናትህን ትቀጥላለህ ወይንስ ማሲንቆ እየመታ የሚያዝናናህን ሰው ቤት ታስመጥተህ እግርህን እንዲህ አድርገህ ግጥም እየሰጠህ እስኪ ድህነት ምን አባቱ የሚል ግጥም? ምንድን ነው ሀሳብህ? ባገኝ ምን ፕሮጀክት አለኝ አንድን ነገር መፈለግ ብቻውን ዋጋ የለው። ለምሳሌ አንዳንዶች ውጭ ለመሄድ ያስባሉ። ሄደ ግን ቪዛ ካልጠየቅ ውጭ መሄድ አይቻልም፣ ወይ ደግሞ ሕገ ወጥ ይሆንና ችግር አለው። ይሄንንም ሃምሳ ሚሊዮን ብር ለማግኘት አቋራጩ መንገድ አንድ ነው። እሱም በቴሌብር ሱፐር አፕ ትኬቱን መግዛት ብቻ። በነገራችን ላይ 50 ሚሊዮን ብር በዚህ ይሄን ፕሮግራም እያያችሁ ኪዮ አር ኮድ እዚህ ጋር አለ አይደል? እሱን ስካን አድርጋችሁ የምትቆርጡ ከሆነና የኔም ፕሮግራም እያያችሁ እስካን አድርጋችሁ የምትቆርጡና 50 ሚሊዮን ብር የምታገኙ ከሆነ የሎተሪ አገልግሎት እንዳለ ታውቃለህ። የኢትዮጵያ ሎተሪ አገልግሎት አምስት ሚሊዮን ብር ለመቅዶኒያ እሰጣለሁ። በነገራችን ላይ ይሄ ዲጂታል ሎተሪ ለየት የሚያደርገው ትኬት የጠፋ ምናምን ምናምን አይደለም፣ ቀጥታ ስትቆርጥ አድራሻ ይታወቃል። ይደወልናል። ትኬት ቆርጬ ነበረ ከልብሴ ጋ አብሮ ታጠበ። ያንተ ምክንያት ሲደወል ታነሳለህ። በፊት ብዙ አልልጦኛል። በዚህ አይነት አደለ ልብስ እያሳጠብ ካለ ውስጥ እየረሱ ደርሶ ሊሆን ይችላል። በነገራችን ላይ በወረቀቱም መግዛት ለሚፈልጉ ደግሞ የዕድል አዟሪዎች አሉ። ከነሱም ላይ መቆር ልባም እኮ ሰዎች አሉ። ቆርጦ በደንብ እዚች ውስጥ አድርገው የዕለት ሁለት አውጥተው ግንቦት ሰላሳ እያሉ የሚያመሳክሩ ሰዎች አሉ። ከዛ ውጭ ግን ቅድም እንዳልነው የኪው አር ኮዱ እዚች ጋ አለች። በዌብሳይት ኢትዮ ሎተሪ ዳት ኢት ላይ ገብቶ መግዛት ይቻላል። የዚህ የመዝናኛ ዝግጅት የክብር ስፖንሰር የኢትዮጵያ ሎተሪ አገልግሎት ነው። 50 ሚሊዮን ብር ለአንድ ሰው ብቻ አይደለም። የሚገርመው አንዱ ሰው የመጀመሪያው ነጻ 50 ሚሊዮን ያገኛል። አይደለም ከዛ ደግሞ 25 10 እያለ ሌሎች 11 ሚሊዮነሮች ደግሞ ይፈጠራሉ። አይገርምም? መልካም ድል። ከባድ ነው። አሁን ሲወጣ ነው ምፍቀው። አዎ ይቆረጣል። መደግሜ መቁረጥ እችላለሁ በሁለት መቶ ብር 50 ሚሊዮን ብር በነገራችን ላይ ትኬት የሚቆርጡት ብቻ ሳይሆን የሚያዞሩት የሚሸለማሉ። ይሄ ደግሞ ለየት ያደርገል። አምጥተውን ሎተሪ ሎተሪ ብለው ያስቆረጠዋል አይደለ? ከቆረጥክ በኋላ ከየትኛው ሎተሪ እድል አዘዋሪ እንደቆረጥክ ሁሉ ይሄ ሎተሪ አገልግሎት ያቃል። ስለዚህ ለአንተም ለሱም ለአንተም ለሱም ግንቦት ሰላሳ ልዩ ቀን ነው። የዚህ መዝናኛ ክብር ስፖንሰር ነው የኢትዮጵያ ሎተሪ አገልግሎት 50 ሚሊዮን ብር ልዩ እድል ይዞ መጥቷል። በመላው ዓለም ነው የሚታየው ፕሮግራም። በነገራችን ላይ በቴሌብር ሱፐር አፕ ካሉበት ሀገር ሆኖ በኢትዮጵያ ብር በመቁረጥ ሀገር ውስጥ ላሉት ቤተሰቦቻቸው እድል መሞከርም ትችላላችሁ። ውጭ ያላችሁ መልካም እድል ብለናል። የሀገር ውስጥ ውጭ